እኔ ተራቢ ነኝ እኔ ምንድን ነኝ የምትል አንድ ዝብዝፍ አሮጊት አለች። ይድረስሽ ዮኒ ማኛ፣ ልነግርህ የምፈልገው ጥምብ ብለህ በቀደም ዕለት ተሳድበህ ነበር። ጥምብ ብለህ ተሳደብከው። ስድብ የኔ መልስ ደግሞ መጀመሪያ ጥንብን የሚያውቀው ጥንብ አንሳ ምንድነው። በመጀመሪያ ኩይን ሊያ ምትባል ለማኝ ፓልቶክ ላይ ነው የተገኘችው ፓልቶክ ላይ ብዙ ሰውን በመሳደብ የምትታወቅ ናል። አንተ ማለት ለእኔ አባ ወራ ሳትሆን እማወራ ነው። እማወራ የሚለውን ካርታል እማወራ ነው። ገባህ? ሌላው ሰርቶ ይመጣል። አንተ ቁጭ ብለህ እዚህ ጋር ቡኒ ሶፋ ላይ ፊትህ የቻይና ካርታ ምናምን እንዲህ አይነት ነው። ቡኒ ሶፋ ላይ ፓንት ቡኒ እስኪሆን ነች ፓንት ቡኒ እስኪሆን ድረስ ቁጭ ብለህ እዚህ ጋር ነው። ውጣ ምናምን ስራ ወንድ በ በጣም በቃ እዛ ላይ በስድብ የምትታወቅ ሰው ናት። ደግሞ ማንም ሰው ቃል ለምድር ለሰው ማንም ሰው ፕራይቬት ወስዶ ይሄ በስልክ ሴክስ ምናምን ያደርጋል። ማንም ያቀረበት አንተ ማን ስለሆንክ ነው? ወንድ ሆነ የወንድ ነገር እስኪያሳይ ከቤት ወጣ ብለህ ነፋስ ተቀበል። ቂጣን አይደለም ከዛ በማስክ ገብታ ብዙዎቹን ስታድረገር ቆይታ ከማስክ ስትወጣ የምታዩት ሰው ሆና ተገኘች። ሙል ሙል እንደዚህ የሾጠጠ የብር አንተ ሁለት አሮጊት ሴቶች እየተከባበሉ ነው እንዲያሳደሙ እንዴት እንደሆነ የወንድ ባይ አታውቅም። ድንፋታ ሽማግሌ ባይነ ነው እንጂ አንተ አገር ቤት ብትሆን ኖረ የአባትነት ሞገስ ይሰጥ ነበር። ሸዋን ዳቦ መስላ ወጣች። እንዲህ ፊቷ ሰው ወገቡ ነው። ስምንት ቁጥር ፊትሽ ስምንት ቁጥር ነው። ፈጣሪ ምስክር ይሁት። ገባ ኮዳ በቀደም ለታ ነፍሱን ይማረው ጓደኛ እንኳን ሞቶ ብር ሰራበት። ዩቱብ ላይ ብር ሰራበት እንጂ እውነት አንተ ብታዝን ለጓደኛ ዩቱብ ላይ አትሰራ። በጥራቃ ጉቶ፣ አሮጊት ቱልቱላ፣ ወረኛ፣ ለማኝ ወስላታ ውሸታ ቆሻሻ አንቺ መሀን አይደለች እንዴ የታባሽ ልጅ አለሽ ቅዘና ደግሞ ቅዘና የት የወለድሽው ልጅ ስትር መጠመጪ ጊዜሽን ከአርባ ዓመት በላይ አለፈሽ እና ተገናኛችሁ ከዛ ሼባ ጋር ልጅ የሚባል የላችሁ መመቤት አምጫቸው ልጆች ይችል አንተ ወንድ አይደለም ለ እውነቱን ልንገር ከኔና ከአንተላው እኔ ሙር የወንድ ስራ ሰራለሁ ብዙ የወንድ ስራ ሰራለሁ ቁጭ ብለህ ፈራሰህን ታሞቃለህ። ማነው አለ የት ቦታ ስትር መጠመጫ አውሮፓ ላይ ዕድሜሽን ጨራሽ። ልጅ እንኳን ነሽ። ባንተ ዕድሜ ያሉ ሰዎች ሀገር ነፃ ለማውጣት ይታገዳሉ፣ ታሪክ ይሰራል። አንተስ ለነሱ እያወራ ብር ትለቅም አለ ውሸታም ኮሜዲሽ ውሀልኝ አውሮፓ እኔ በጣም ነው የምታወቀው ምናምን ፋሳ ማሩ ጊት ጉቶ ደግሞ አንቺ ነሽ አጭር ብለሽ ዮኒ ማኛ የምትሰድቢው ባልሽን አምጪው ነው። የፊት እንዲ ነው ማየ ጉቶ፣ ግብደ ጡቷ መሬት ነው የሚነካ ወገብ የላት ምን የላት። እስቲ አንድ ቀን እንደነ ሰብለ ስፖርት ሰሪ ወንድ ልጅ እኔ ማ የሀገሬ ወንድ ሲጀምራ፣ ማለት አንድ ኢትዮጵያዊ ወንድ፣ እውነን ለመናገር ቃሉን የሚጠብቅ ቃሉን የሚጠብቅ በቃሉ የሰና አንድ ነገር ከተናገረ በአንድ ነገር የሚያምን ሀምሳ በአንድ አፍ ውስጥ ሀምሳ ምላስ ያለ ቀባት አለ። ወያኔ ቆሻሻ፣ ወያኔ ዘረኛ፣ አማራን የምትጠይ ለዚህ ብሎ እባብን የእግሩን አይቶ

ወንድነት የሌለው እኛን ሰድበች ነው ለምታውቅ የፈለች የአማራ ልጆች በሙሉ የአማራ ልጆች ላይ ነው አይንሽ የበቀለው። ቁልቋላ እከካም ትግሬ ነሽ፣ እከካ የከካም ዘር ነሽ። አንቺ አማራ ላይ ላጣለው ብትይ ዘፈዝፋለው እንዳለ ያለው ቀጫማም ትግሬ ነች። ቀጫማ ትግሬ ነሽ፣ ቀጫማም ቀጫምሽን አውርጅ መጀመሪያ፣ መጀመሪያ ቢ ወንድሁ ወንድሁ ሰው ዘር ምናምን ምን አባት አመጣል። ስታጨበጭቧ ነበር እሷ ፔች ገብታችሁ፣ አሁን መልስልኝ። ቀጫማም ትግሬ ነች እየነገል። ቀጫማም የህዋት ቁልቋል ምትበይ ነች አንች አሉላ ይህንን እንደ ባቡር በግፍ የለመድከውን አፍህን የምትከፍት ከሆነ እኔ ደግሞ የአፍህ ቡሽ እሆናለሁ። ዮናስ ማኛ ለኦሮሞም አይጠቅምም። ዮናስ ማኛ ለትግሬ አይጠቅምም። ዮናስ ማኛ ለአማራ አይጠቅምም። ዮናስ ማኛ ለከምባታው፣ ለጉራጌው አይጠቅምም። ሌባ የዩቲዩብ ጡረተኛ ነው። ዮናስ ማኛ አንተ በቡዳ አማራ የሆነ ኢትዮጵያዊ ቡዳ በልቶ ነው አማርኛ የምታወራው እንጂ በተአምር አበሻ አትመስልም።